ችላችሁ ላይክና ሼር ሰብስክራይብ እያደረጋችሁ አደይ ድራማን 118 ን ይዤላችሁ ከውጭ ብያለሁ እንግዲህ አደይ ድራማ በጣም ደስ የሚል ድራማ ነው እንግዲህ አደይ ምግብ ሰርታ ወደ ውጭ በወጣችበት ሰዓት ማለት ነው ቤዛ እንግዲህ አደይ የሰራችበት ወጥ ላይ እያንዳንዳቸው በሳህን ዘይ እየመጣ የተመረዘ ነገር መርዝ እያደረገች ደብም እንግዲህ ራሱን ስቶ ወድቋል ማለት ነው ፍቅርም እራሷን ስታወድቃለይ እንግዲህ በጣም ነው ከባድ ነው አደይ ናት ለማለት ፍቅርና በነገራችን ላይ አደይና ፍቅርና ቤዛ ተማክረው አደይን እዚህ ቤት ማስወጣት አለብን ብለው ነው ፍቅር እንግዲህ አደይብን ስለወሰደችባት ነው በጣም አደይን የምጠላት ማለት ነው በደብ ምክንያት ነው ማለት ነው ደብን ያው ብትተው ያው ትተው ነበር ማለት ነው ግን ፍቅርና ዴብ ደግሞ አይዋደዱም። ግን ፍቅር በጣም ችክ ብላለ ማለት ነው። ዴብ የሚወደው አደይን ነው ማለት ነው። እና ለዛ ነው እንግዲህ ከቤዛ ጋር ተመክራ። ቤዛ እንግዲህ ብዙ ነገር አርጋታለይ። አደይንም ከዚህ በፊት ላቷ አለልኝ ከህቷ አሮማን ጋር አሳልፋ ሰታለይ ማለት ሰታታለይ ማለት ነው። እህቷና አሮማንና እሷ አደይን አሳልፋ ሰታለይ ለብር ብላ ማለት ነው። አሁን ደግሞ በጣም ያጥፎ ነገር አግዥኝ እና አግዝሻለሁ እየተባባሉ ከፍቅር ጋር ሀገዚህ በፊትም ከፍቅር ጋር ነው ተንኮል የሰሩት። አደይ ምንም ነበገር በማታውቀው ነገር ተወንጅላለይ ማለት ነው። አሹዬም እንግዲህ ለአደይ ሲከራከር አንተም ታውቃለህ ብላ ሩታ በጣም ተናገረችው። የፍቅር እናትም ከቤት ይወጣል ብለውት በጣም አዝኖ ከቤት ለቆ እንዲወጣ አድርገዋለይ ማለት ነው። ይህንን ያደረገችው ደግሞ ቲና የምትባለው አመናጢናት አንደኛውና ዴብን የምትወድ ማለት ነው። ዴብንና ልትለያይ የምትሞክር ዴብዬ እኔ ነው እያለች አሁን ሆስፒታል አብራ ቁጭ ብላለይ ማለት ነው። እንግዲህ አደይን በጣም ጨንቋት፣ ሌሊጋ ሄዳ ምን ላድርግ እያ ላይ ነው ማለት ነው። እንግዲህ ከዛም ከአደጋ ሊልዬ ጋር ተነስተው ወደ አዴብ ጋር ሄደዋል። እንግዲህ የሚፈጠረውን እናያለን ማለት ነው። አሹም እንግዲህ ቤት ለቀ ውጣ ተብሎ ቤት ለቆ ወጥቷል ማለት ነው። እንግዲህ በዛኛው ክፍል ክፍል 17 ላይ ሩታ አሹም የፍቅር ጥያቄ አቅርባለት ነበረ። እንግዲህ እሱንም ሳይቀበላት ይሄ አደጋ ደረሰ ማለት ነው። ይህ አደጋ ምን ደረሰ እንግዲህ። ሩታም ስራ አልነበረ። አደይን በጣም አንቺ ነሽ ወንድሜ በወደደሽ እንዴት የተመረዘ ምግብ ታበይዋለሽ ብላ በጣም ጮችባት፣ በጣም አንገቷን አንቃ ያዘቻት ማለት ነው። ከዛም ደግሞ ጭራሽ እዛ ሆስፒታል ሆነው እያለ የፍቅር እናትና ይቺ መናጢ አንዷ ቲና ማለት ነው። እሷም ደግሞ እንግዲህ ህጅና አባሪያቸው ብላታለይ ህጅና ቤዛንም አደይንም አሹንም ህጅና ከቤት አስወጫቸው ባለቻት መሰረት የፍቅርናትም እየሮጡ መጥተው አንቺንም አደይንም አይናችሁን እንዳላይ አሹን ከዚህ ቤት ለቀልኝ ውጣ ብላ አሹም እንግዲህ ስለነበረን ቆይታ እስከ ዛሬ በጣም አመሰግናለሁ አስቀይሜም ከሆነ በጣም ይቅርታ እኔና አደይ ግን ምንም ነገር ያደረግነው የለም ብሎ አሹን በጣም አዝኖ ከቤት ለቆ ወጣ ከተማ ሰው አይሩታ አብረን ይሄን ያህል ጊዜ አሳልፈን ለኬ አላወቅሽኝም ማለት ነው አይደለ ብሎ በጣም ዝም ብሎ አሳዘነኝ አሹዬ ማለት ነው በጣም ነው ያሳዘነኝ ለቆ ከቤት ወጥቷል ማለት ነው እንግዲህ የፍቅር እና የቤዛ ስራ በጣም የከፋ ነው ማለት ነው። ከዛ ደግሞ ሌሊና ባቡሬ በጣም ተዋደዋል ማለት ነው። እንግዲህ ባቡሬም እና ሌሊም ወጥተው ወክ እያደረጉ እያለ እንግዲህ አክስቷ በሰው ልካ ልታሳግታቸው እና ልታስገድላቸው፣ ከዛ ባቡሬም ሌሊን ብሎ ሌሊን ይዞ እየሮጠ አመለጡ ማለት ነው። እንግዲህ አክስቷም አሁን አልተኛችም ማለት ነው። እንግዲህ ሌሊዬም አስሸንፋለ ቤቱን ግን አክስቷ አርፋ መቀመጥ አልቻለችም። አየ አይደለ፣ ባቡሬ እየተከታተለችኝ እኮ ነው አክስቴ። ለዚህ ነበር እንዴ እንውጣ የምትለኝ ብላ ባቡሬ፣ ምንም ችግር የለም፣ እኔ አለሁልሽ። አንቺ አትጨነቂ፣ ምንም ችግር የለም፣ ተረጋጊ፣ እኔ አለሁልሽ እኔ ከአንድ ሰው በላይ ነኝ፣ ምንም ነገር መፍራት የለብሽም እያላት ነው። ከዛ ደግሞ አደይም እንግዲህ ቁጭ ብላ እየተጨነቀች ነው ማለት ነው። እንግዲህ የሁሉ የቤዛ ስራ ነው ማለት ነው። እች ቤዛ እቺ ተንኮለኛ ተንከሲስ ማለት ነው እንግዲህ ምግብ ላምጣልሽ ምናምን እያላይ አሁን እንግዲህ በጣም ነው ያሳዘነኝ አሹ ራሱ ማለት ነው። ቲናም እንግዲህ እየተንቀለቀለይ ከእናትየዋ ጋር ወጥታ ሄዴ ማለት ነው። እንግዲህ የሚሆነውን እናያለን ማለት ነው። እንግዲህ አዴብዬ ደና የሆናን ብለን ተስፋ እናደርጋለን። ከዬ ጋም ፍቅራቸው መልሶ ይቀጥላል ማለት ነው፣ ብለን እናስባለን። ያለበለዚያ ግን ድራማ አያምርም ማለት ነው። ሊሊዬ ደግሞ አይዞሽ፣ እኔ ያለሁልሽ፣ ከባጣ ገብሽ ነኝ። አታስቢ፣ እኔ ያለሁልሽ፣ አንቺ መጨነቅ የለብሽም። አንድ የሚቆረቆር ሊሰው አገኘው ማለት ነው። እኔ እንኳን ለአንቺ ለብዙ ሰው ተርፋለሁ እያላት ነው ባቡሬ። እሷ ግን አሁን ግን ምን ሆነሽ ነው? እኔ ብዙ ነገሮች ይቀራሉ፣ ከሀገር መውጣት ትፈልጋለሁ እያላት ነው ባቡሬ። እሷ ደግሞ ሀገር መውጣት እኮ ምንም ነገር የሚቀይር ነገር የለም። እኔ እረዳሃለሁ፣ እዚህ አብረን እንስራ እያለችው ነው ማለት ነው። እንደኔ ባቴር ጥሩ ነው፣ እዚህ ሁን ያለውን ነገር ስራ፣ በተረፈን ያግዝሃለሁ። ሁለታችን ተጋግዘን የተሻለ ነገር ይኖረናል። ደግሞ አንተ ባልከው ሳይሆን ፈጣሪ ባለው ነው እያላት ነው። ምንሽ ግርም እንደሚል ታውቂያለሽ ድልዬ ስትለው፣ ምንድን ነው ለሰው የምታስቢው ነገር በጣም ደስ ይለኛል። እንዴት ነው በጣም ነው የምታስቢው። እባክህ አታካብደው። እኔ በጣም ብዙ ነገሮች አሉብኝ ከዛ አንጻር እንደ በፊቱ አይደለሁም እና ደግሞ ጨለምተኛ ሁኜ አንተን እንዳላስከፋ አንተ በጣም ጥሩ ልጅ ነህ፣ አለችው ማለት ነው። እሱም ደግሞ በተፈጠረው ነገር በጣም ተረብሸን ነበረ። አንተ ሀገትከኝ በኋላ በጣም ፈሪ ሁኛለሁ። መንገድ ላይ ሲሄድ ቀና ብሎ ያየ ሰው ሁሉ የሚከታተለ ነው የሚመስለው፣ አለች። አይዞሽ፣ ደግሞ እኔ አሁን ያገጥኩሽ እሱም ነው። አንተ ልብህን ቶሎ ነበር የተረዳሁት። እንደማጨክን ቢገብቶ ነበር፣ ግን በሰዓቱ ትንሽ ፈረቼ ነበረ። መቼም ለአንቺ ክፉ ነገር አይገባሽም። ከእስር ቤት እንደወጣሁ ብዙ ነገር ያስፈልገኝ ነበረ፣ ግን አንቺን ሀሳቤን ሁሉ አስቀየርሽኝ የሁለታችንም ልብ ጥሩ ነው እንጂ አንዳችን እኮ መጥፎ ልብ ቢኖረን እኮ መቼ በሰላም እንለያይ ነበር። ሲጀመር ፈጣሪ ወደ እኔ አንተን የላከው ለጥሩ ነገር ነው። አንተም እኮ እኔ ፈጣሪን ተስፋ እንዳደርገው ለምንቀና ትቀናለ። አንተም እኮ በሙሉ ልቦና ፈጣሪን ተስፋ ማድረግ ትችላለህ አለችው ሌሌ እንዴት እንደዛ በአንቺ ለምን በራስ በኩል አታገኝም? ለቆይ ለምን ትፈራለህ? ኧረ ተይደል እኔ ፈጣሪ ከተጣላኝ በጣም ቆይቶ። አንተ ጠልተው ይሆናል እንጂ ፈጣሪ ምን ብሎ ይጠላል? አለችው። አንቺ የማታውቂው ብዙ በህይወት ያለፉ ብዙ ነገሮች አሉ እያለ ነው ማለት ነው። እንግዲህ ቤዛ ደግሞ ተንኮሏን ሰርታ ፍቅር ነች እያለች ነው ማለት ነው። ፍቅር ማናት አደይነችን የሰራችው እያለች፣ እንግዲህ ፍቅርም ደግሞ ከቤዛ ጋር ቅመሟን ቀመማ ማለት ነው። አደይን የሆነ ነገር ለማድረግ ነበር። እንግዲህ ቤዛ ተንኮለኛዋም ለፍቅርም ሰታት እንግዲህ፣ ፍቅርም ራሷን ስታወድቃ ላይ ዴብም እንደዛው ማለት ነው። አደዬ ደግሞ ቁጭ ብላ ከወንድሟ ከሹ ጋር በጣም እየተጨነቀኝ ነው ማለት ነው። ምን አይነት ተንኮለኛ ሰዎች ናቸው? እንዴት እንደዚህ ሊያደርጉ ይችላሉ? ብላ ቆይ ግን ሁለት ሰው ታሞ ሰው እንደዚህ የሆነ ነው ወይ? እኔስ ፈጣሪ ተጣልቶን ነው እንጂ አይ፣ እያለ ነው አሹዬም፣ ቁጭ ባሉበትም ሮታ እንዴት ናችሁ? ሮታ እንዴት ነሽ? አለሁልህ። አሹዬ ቆየት ነበርሽ። ጓደኛዬ ጋር ነበር ያደርኩት። ማሚ ውጭ እንዳደርኩኝ ሰማች። እንዲረትት አረት ዝም አላልኩ አላልሻቸው። ለራሳቸው ፈተና ውስጥ ገብተዋል አለ። ለምን? የምን ፈተና? አይሰማሽም እንዴ? ምን ዴብና ፍቅር ታመውት ፊት አልገብተዋል። ዴብ ዴብዬ፣ ምን ሆነብኝ አለች። ተረጋጊ፣ እኛም አላወቅንም፣ ብቻ በጧት ዴብና ፍቅር ሲንቀሳቀሳቸው ጸጥ ብለው ነው ያገኘናቸው። አደይ ታዲያ ታዲያ፣ እሺ ምንድን ነው የተፈጠረው? እኔ አላውቅም። ሩታ እኛም ግራ ገብቶና አለች አደይ ፍቅርም ደህና ነበሩ። አሁን ግን በጣም ታመዋል እያለች ከዛ ቤዛ ይዛ የመጣችውን ምግብ እያስታወሰች ነው ማለት ነው። ሁለቱም ማታ ደህና እንደሆኑ ታስታውሳለች። ቁጭ ባሉበት እንግዲህ ሽሮ በይዛ መታ እኔ ያላ ምን እዚህ አንተ ደግሞ ምን ትሰራለህ? ብላ እዚህ አደይን እያወራዋት ነው አለ እና

ቅንጥል እኮ ዘግታኝ ለፈች እኔና ላይ የህብኝም እንጂ ጠርቅማኝ እንዳለፈች አሉ። አንተንም ዘጋች እንዴ? ለነገሩ እኔንም ሰላም ብላኛለች አንተን ግን ይበልህ የእጅህና ያገኘኸው አለው ዳይመንድ። እሱ ምን ላድርግ ብለህ ነው ዳይመንድ? ምን ማድረግ ይችላለሁ። ይሁል ሰውዬ በጊዜ ጠቅለል ላርግ ያዛት በኋላ እንዳይቆጨ ነግር ያለው አለው። እሱ አልፈዋል። ባይሆን አንተ እንዴት ነህ? አበበጋ ደወልክ? አይ፣ አልደወልኩም። መጀመሪያ እሺ አደይንን እናናግራት እንጂ መጀመሪያ ሲል አደይ ሲባል አንተ በቃ ሁሉ ነገር ነው የሚደሰተው፣ አይደለ ሲለው እና ምን ላድርግ ብለህ ነው? እረ እንደዛ አይደለም። እኔ እኮ ማግዝህ ካለ ነገር ብዬ ነው ብቻን ከምትለፋ ብዬ ነው አለው። እዛ ዳይመንድ ደግሞ እሺ ብሎ ና እንሂድ ብለው ተያይዘው ሄዱ ማለት ነው። እንግዲህ ኪንጎ አደይን በጣም ነው የሚያፈቅራት። ይህ ስራማ የቤዛ ነው፣ ቤዛ ናት እንደዚህ አደረገችው ብላ አደይም እየተጨነቀች እያለ ሩታ ምንድን ነው የተፈጠረው? እስኪ አስረጅኝ። እኔ ምን ማቀው ነገር የለም፣ ዴብና ፍቅር ተማዋን አለ። ከዛ በኋላ ለፍቅር እናት ደውላ ሩታ ሄሎ ማሜ፣ ምንድን ነው የተፈጠረው? ዴብ ደና ነው ወይ? የምግብ መረዝ አለች፣ ምንድን ነው አለቻት። ምን ያለ ምንም ማሜ፣ ግን ደና ናቸው ስትል ትጠይቃለች ማለት ነው። ከዛ ሩታም ዘላ እያደይን አንገት አንቺ የተረገምሽ፣ እንዴት እንደዚህ ታደርጊያለሽ? ወንድሜ በወደደሽና ባፈቀረሽ እንዴት እንደዚህ ታደርጊያለሽ? ሩታምን እያደረግሽ ነው? ልቀቂኝ፣ ወንድሜ በወደደሽና ባፈቀረሽ እንዴት እንደዚህ ፍቅር የምታሰቃይሽ እና የምትበድልሽ ነበር የመሰለኝ ለኬ የሰይጣን ዋንቺ ነሽ ብላ ጭራሽ በወደደሽ በፈቀረሽ እንደዚህ ታደርጊያታለሽ ብላ አደይን ንቃ አድርጋ ያዘች። አደይንና ፍቅርንና አደብን መረዘሻቸዋን ብላ አታስመስዪ። አንቺ ነሽ እንደዚህ ያደረግሽው። ቆይ ወንድሜ ምን አደረገሽ? ብላ ጭራሽ አንገቷን አንቃ ልቀቂኝ ሩታ፣ አመንሽም አላመንሽም ምንም ማውቀው ነገር የለም ብላ አደይም ተናዳ ወጣኝ ማለት ነው። ይሄ ሁሉ እንግዲህ የቤዛ ስራ ነው ማለት ነው። አደይን ለማስጠቆር፣ አደይን ከቤት ለማባረር በስመ አብ ቤዛ በጣም መጥፎ ሰው ነች ማለት አደይ ግን በጣም ነው የምታሳዝነኝ እያለ ነው ኪንጎ። እና ምነው ቀና እንዴ? እና እሷ ካላሰበችልኝ፣ አደይ ግን በጣም ነው የምታስብልህ ዳይመንድ፣ ብሎ ኪንጎ ሲጠይቅ፣ ከዛ ዳይመንድ ደግሞ እና ቀና እንዴ፣ እሷ ያላሰበችልኝ እህቴ ማን ሊያስብልኝ ነው አለው። ምን አለበት ባታፈቅረኝ እንኳ እንዳንተ ብታስብልኝ አለው። አንተ በየትኛው ጸባይህ ነው የምታስብልህ? ደግሞ አደይ አሰበችልህ አላሰበችልህ፣ ቅምጥልን ጠበቅ አድርገህ በትይዛት ነው የሚሻለው ሲለው፣ ከዛ እንደውም ለምን ሂደህ ቅርታ ጠይቃት። ምን አጠፋሁኝ? እሷን ስለመወዳት ስለማፈቅራት አጤተኛ ነኝ ማለት ነው። ይኸውልህ እኔ እንደዛ ማለት አይደለም ግን በቃላህ አይደል አንዳንዴ ይደብራል። ምንድን ነው የሚደብረው? ይኸውልህ ኪንጎ፣ እስኪ ቅምጥልን አንተ በራስ ቦታ ሆነህ እያት ሲለው በጣም ከባድ እኮ ነው አይደል? እስኪ ህያት ምኗ ነው ከቅምጥል ጋር የሚመሳሰለው? አለ። ይኸውልህ አንተ አደይን የምትወድላትን ነገር የቅምጥል እንደ አደይ ባይሆንም የቅምጥል የራሷ ነገር አላት፣ የሚያምር ነገር፣ ደስ የሚል ነገር አላት፣ አለ። ከዛ አደይ መታ ኬንጎ ላይ ዳይመንድ ላይ ጥምጥም አለች ማለት ነው። ምን ሆነች ነው አደይ? የተፈጠረ ነገር አለ እንዴ? ዴቭ ሆስፒታል ገብቷል እንዴ ዴቭ ምን ሆነ ዴቭ እና ፍቅር ሆስፒታል ናቸው ለምን ቆይ ለምን ምን ተፈጥሮ ምን ሆነው ነው ማታ እኮ ሰላም ነበሩ አሁን ገና ደን አይደለም ሁለቱም የምግብ መመረዝ ነው ተባሉ ሩታ ደግሞ እኔ እንዳደረግኩት ነው የተሰማት ይቺ የተረገመች ፍቅር ናት እንደዛ ያደረገችው ፍቅርም እኮ ተመረዛለች ማን ነው እንደዛ ላይ ያደርግ ይቻል ቤዛናት ደግሞ በእርግጠኝነት እሷናት። መቶ ነው፣ ይህንን ሰሞን ከበጠገቤ አልጠፋ ብላለች። ዳይመንድም ይችውሻ ውሻ የት አለች ብሎ ካትየጋ ሆስፒታል ሄዳለች። ቆይ ምን አይነት ነገር ነው የሚሆነው? ቆይ ዲብ ደህና ነው ተጎርቷ? ገና አላወቅኩም። ሩታናትናትየን ያነገረቻቸው ታዲያ ወዴት እየሄድሽ ነው? ከሮታ ጋር ያልሆነ ነገር መነጋገር አልፈለግኩም እና ሌሊዬ ጋር እየሄድኩኝ ነው። ሆስፒታሉትም ካወቃችሁት አደራ ነገሩኝ። እሺ እህቴ እነግርሻለሁኝ። ይኸውልሽ አደይዬ እነሱ ምንም አሉ ምንም አንቺ እስካላደረግሽው ድረስ አይመለከትሽም። ራሽን ጠብቂ እሺ ብሎ ዳይመንድም እንግዲህ፣ ለአደይዬ በጣም ነው የሚያስዝርብላት የሚቆረቆርላት እነዚህም የተረገሙ ለማንኛው እና እንሂድ እንግዲህ። ወንድም መከታ ነው አይደለም የሚባለው? ዴብ እንግዲህ ዳይመንድ እንግዲህ የፍቅር መከታ የማን ነው? የአደይ መከታ ነው ማለት ነው። ዳይመንድ በጣም ይመቻል ማለት ነው። እንደ ዳይመንድ አይነት ወንድም ሁላችንም ይስጠን። በጣም ያኮራን ማለት ነው። ይቺ መናጤ ዝም ብላችሁ አታውሩ ብቻ ልጆች ደና ይሁኑ፣ እኔ ምንም ክፉ ነገር አልናገርም። ልጆቼ ብቻ ደና ይሁኑ። ማሜ ለምን አንቺ ቤት ልሽ ረፍት አታረጊም? ደሪብ ከሆነን ያለው ለፍቅርም ቤዛለች ደግሞ ዶክተሩ ያለውን ሰምተሻን አይደል? ልጄን ጥዬ የት ሄዳለሁ? እቴና ወይ ጉድ፣ በዘጋ ቤቴ ማን ነው እንደዚህ አይነት ስራ የሚሰራው? እማዬ እኔ ትናንትና ምንም ምግብ አልሰራሁም። አደይ ናት የሰራችሁ። እሷ ናት የመረዘች። በቃ አንቺ መሆንሽ አደይ ተጠያቂ ናችሁ። አይንሽ ማየት አልፈልግም ተባላይ ማለት ነው። ሂጂና የተባልሽን ሰምተሻን። ሂጂና ከዛች ከማትረባ ጋር ቤቱን ጠብቂ ያለቻቲና ማለት ነው። እንግዲህ ቤዛ ያደረግሽው ስራ በጣም ጥሩ አይደለም ማለት ነው። አንቺ እስስት የተረገምሽ አደይን ማስወቀሻት ማለት ነው። ቴናም እንግዲህ ዋና አቃጣሪ ይሆናል ማለት ነው። እሺ በጣም አሁን እንግዲህ አደ እየሰራችውን ስራ አንተ ዝም የምትል ከሆነ አንተ ምጃ ያለበት ማለት ነው። እያለችው ነው ሩታ ደግሞ ሩታ እና አሹም እንግዲህ ሲጨቃጨቁ እናትየዋም የፍቅር እናትም ይመጣሉ ማለት ነው። በጋሽ ከዚህ በኋላ ከኔ ጋር ንግግር አቁሚ፣ እኔ ምንም ነገር እማድ ያደረግኩትም ያወቅኩትም ነገር የለም ብሎ አሹዬም በጣም ተናዷል ማለት ነው። እንግዲህ ሩታን ባላየችው እየፈረደኝ ነው ማለት ነው። ቅምጥል አለቻት አደይ። ፊስ ነው አደይ ምን ሆነሽ ነው ስትላት፣ ችግር አለ? አይ ምንም ችግር የለም። አደይ ወደ ትየድ ሽ ነው ሌሊ ጋር ምን ነው ፊትሽ ልክ አይደለም። ችግር አለ እንዴ? እንዲሁ አንዳንድ ነገሮች ተፈጥረው ነው። በቃ ሺፊ ለሊል ሰላም በያት ስሚ ከኪንጎ ጋር ለመጨረሻ ጊዜ የተገናኛችሁት መቼ አሁን ወደዚህ ሲመጣ አግኝቼው ነበር። አይ ምንም። ምን አለሽ? ምንም አይለኝም። ወደዚህ ሲመጣ አጋጣሚ ነው የተገናኘው። ሌላ ምንም ነገር የለም። እርግጠኛ ነሽ? አወቅ የምትል ዳይመንድ እንዲያጣገቡ ስለነበረ ነው እንጂ እና ኪንጎ እኮ ማውራት ከቆየን በጣም ቆይተናል። አይቶ እንዳላየ ነው የሚያልፈኝ አለቻት ግን ምነው፣ ለምን ጠየቅሽኝ? እንዲሁ ዝም ብዬ ነው ስትል፣ ምርጦ አይለ ሊ ጓደኛ፣ እንዴት ነሽ? ደህና ነኝ ባቡሬ፣ ደህና ነኝ ለሊጋንሽ። አንተ ምንድን ነው አደኝ ስታይ የምታሽቃብጠው? ውይ አለሽ አላሽ፣ እንደ አላየውሽም ነበር። አረ ወደዛ ብናት። ስጀመር አንተ አየህኝ አላየህኝ፣ ምን እንደማይጎል ምን እንዲጎልብኝ፣ ምን እንዲቀንስብኝ ነው አለችው። እሱማ የታወቀ ነው። በሉ በቃ እኔ ልሂድ። እሺ አደይ፣ ለሊን ደግሞ በደንብ ተንከባከቢልኝ እስክመጣ ድረስ አደራ። እሺ ብላ አሄደይ ማለት ነው። ከዛ ባቡሬም ቅምጠል በታገብ ቁጭ ብሎ፣ እሺ አንተ በቃ አዲስ ሰው በመጣ ሰው ቁጥር ታሽካብታለህ። አረባክሽ አደይ ኮነች፣ ምን ፈልገሽ ነው? እስኪ ባርቻዬ፣ እስኪ አሁን እሷን እያት፣ እኔ አሁን ከሷ ምን አንሳለሁ? አለች ለምን እንደዛ አልሽ? ኪንጎሽ ሸመጠጠሽ እንዴ? ኧረ አልሽ ሸመጠጠኝ፣ እኔ እስኪያፈቅረኝ አፈቅረኝ እየጠበኩ ነው። ኧረ አታስቂኝ! ከመጠ ገና እስኪያፈቅረኝ። አንቺ ስከፋ ቆይ፣ ለምን አይቀርብሽም? ለምንድን ይቀርብ። ትቀልዳለህ እንዴ? መቼም አይቀርምሽ። በቃ ያንቺ መጨረሻሽ በቃ ኪንጉ ኪንጎ መሳደድ ሆነ አላት። ከዛ አቦ የምር ትጣላህኛል በቃ አንተ ምንድን ነው ዝም ብለህ ታወራለህ እንዴ? ምን እውነት ነው የተናገርኩት? ዋሻው እንዲ አረባች ባሮች ፍታኝ በቃ ሽት ጀመር። አንተ ሌሊ ጋር ከመኖርህ በኋላ ከኖርክ በኋላ በጣም ጠግባህንም በጣም ተቀይረህን ብለው ገፋፍሳ ታድረው ሄደች። ወይ ሽጠብኝ ወደ የት ነው ብሎ በአቡሬም ተከትሏት ሄደ ማለት ነው እንግዲህ። በአቡሬና ሌሊዬ ቤት ጣመሩ በጣም ደስ ይለኛል። እንዲሁም ደግሞ ደብዬ ተሽሎት ከ ካደይ ጋር እዛ መናጤ ቤት ቢወጣ ደስ ይለኛል ማለት ነው። እናትየዋ በጣም ጥሩ እናት ናቸው። የፍቅርና ግን ፍቅርና ቤዛ በጣም ተንኮለኛ ና ተንከሴ ስለሆኑ ከዛ ቤት አደይና ደብ ተያይዘው ቢወጡ ደስ ይለኛል። እንዲሁም ሊልዬና ባቡሬ ቢጣመሩ ደስ ይለኛል። እናንተስ ምን ትላላችሁ? የተመቻችሁ ሁላችሁም ላይክ፣ እና ሸር ሰብስክራይብ እያደረጋችሁ። የምጠላቸው ደግሞ እንግዲህ ቤዛንና ፍቅር ነው። እዚህ ድራማ ላይ ማለት ነው። የምወዳቸው ደግሞ በጣም ብዙዎች ናቸው። አሹዬንም አደይንም ሁላቸው ደስ ይላሉ ማለት ነው። ሊሊም እንደዛው እና ቤተሰቦቼ ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የመወዳችሁ እና የማከብራችሁ ውድ ቤተሰቦቼ በያላችሁበት የፈጣሪ ሰላም እና ጸጋ አይለያችሁ አይለየን። አገራችንን እምዬ ኢትዮጵያ ዙሮ መግቢያችንን ማህሏን ገነዳሯን ሳት ያደርግልን። ወጥቶ ከመቅረት ፈጣሪ ይሰውረን። እና ውድ ቤተሰቦች ሁላችሁም ሰላማችሁ ብዝት ትርፍፍርፍ ይበልልኝ። የምወዳችሁ የማያከብራችሁ ስለነበረን ቆይታ ከልብ እናመሰግናለን። እና ሁላችሁም ታዲያ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉ እናመሰግናለን። ስለነበረን ቆይታ ባይ ባይ። እናመሰግናለን ይህኔ ውዶች።